እኔ ጃር መወደው ስነ ምግባር ስላለው ነው። እኔ ሰው ልጅ ስነ ምግባር ካለው፣ በጣም ጥሩ ባህሪ ካላችሁ እወዳችኋለሁ፣ አከብራችኋለሁ። ገባችሁ? ጥሩ ስነ ምግባር ካላችሁ፣ ስነ ምግባር ስርዓት ከሌላችሁ ደግሞ ልወዳችሁ አልችልም እንጂ ሌላ ነገር አይደለም። እና አንዳንዴ ሰውን የምትይዙበት መንገድ ነው። ሰውን የምትይዙበት መንገድ፣ ሰውን የማትሳደቡ ከሆነ የሰውን ሃይማኖት የማትነካው ከሆነ ሰው ያወዳችኋል። ገባችሁ እንዲዋ ደግሞ እንደዚ አይነት ሰው ነው የሰው ሃይማኖት አይሳደብ ሰው ላይ አይደርስም ምናምን ነገር በቃ የራሱን ሙድ ነው የሚያራምደው የራሱን እምነት ነው የሚሰብከው መብቱ ነው ይሄ ይሄ የራሱ ነጻ ፈቃድ ነው ለምን ሃይማኖት እንሰበክ ልንለው አንችልም እኔ ሃይማኖቴን አይንካ ክርስትና አይሳደብ ቤተክርስቲያን አይሳደብ የራሱን ሃይማኖት በስነ ምግባር ይስበክ ችግር የለብኝም እኔ ስለዚህ ይሄን ነገር ነው የተናገርነው እንደዚህም ብላቸው የሰው ስምም አታጥፉ የምር ይደብራል። አንዳንዴ ማንም አረ ሃይማኖት የዘላለም ሕይወት ነው። አንዳንድ ሰው እኔ ሃይማኖት እንዴት ነው የሚረዳው አላውቅም። ሃይማኖት የዘላለም ሕይወት ነው ጋይስ። ሃይማኖት ለሰው ተብሎ አይቀየርም። ለእኔ ለሰው ብዬ የማመልከው አምላክ የለኝም። ለሰው ብዬም የምቀይሩ አምላክ የለኝም። ሳምንበት ነው ሁሉም ነገር የሚሆነው። ግን አንዳንዴ ስነ ምግባር ሲኖራችሁ ገብታችሁ ልትማሩ ትችላላችሁ። እና በቃ ሙስሊሞች ደስ ይሉኛል ስለመግባራቸው ስርዓት አላቸው። ያ ነገራቸው ደስ ስለሚለኝ አልጠፋም ከቤታቸው እማራለሁ። ምናምን ጥያቄ ሲኖረኝ ጠይቃለሁ። ከሌላ ነገር እኮ ምንም የለም። እንዲ የሆነ ነገሩ ሁሉ አታጠመዙት፣ ባልሆነ መንገድ አትዩት። እንደ ምንድን ነው እሱማ እኮ ከክርስቲያኖቹ እኮ ሙስሊሞቹ ይሻላሉ። በነገራችን ላይ አንቺ ደግሞ ሜንሽን

ሁሉም ብለሽ በጅምላ አትናገሪ። ይበቃል አንዳንድ ስም ተመሰግኝ ከሆነ በቃ ሽነት ይቻ ጉዳይ ጉዳይ ዲያን ራሱ ያሰለመው እኮ ጃቢር ነው። እናቴ ትቀልዳላቸው።

ቃሌ ሰላም ናቸው አይደ ሰላም እንደናቸው በፊት በሬጎረያንዳ ቤት እንዳትገባ እሱ ቤት እንዳትገባ እለው ነበረ። ኤቲስት በነበረ ሰዓት ማለት ነው። ልክ ሲገባ ማለት ነው። ጉዳይ ዴይ ሲገባ እባክህ እዚህ ልጅ ቤት አትግባ ለው ነበረ። ሙስሊም ነው ስለሚሉ ማለት ነው። ኤቲስት በነበረበት ሰዓት ሙስሊም ነው እኮ ይላሉ ሲሉ፣ ኦኬ ሙስሊም ከሆነ ለምንድ ነው የሚያስመስለው? እኔ በጣም ነው የሚያናደኝ አስመሳይ ሰውና አትግባ አለው ነበረ። ድሮ ጀምሬ ማለት ነው እሱ ደግሞ እዛ እየገባ እየወያየ ነበረ። ውይይቱን ላድርግ ከማን ጋር ነው ከኢምሮ ጋር መሰለኝ ሊወያዩ ይፈልገው እንዳትወያይ ብዬ ያስቆምኩበት ሰዓት ነበረኝ። ጉዳይ ዲያ ማለት ነው ልካ በኋላ በኋላ ሳየው ልካ፣ አንዳንዴ ሰዎች ስነ ምግባራቸው ሰዎች ነው የምትገቢው ልካ፣ ጥሩ ነው ስነ ምግባራቸው ሳያቸው ልካ፣ ጥሩ ስነ ምግባር ስላላቸው እንዲ እየገባ የሚወያየው አልኩኝ። እኔ አላቅም ነበረ ብዬ በኋላ ገባኝ ማለት ነው እና ጥሩ ስነ ምግባር ይኖራችሁ የሰው ሃይማኖት አትሳደቡ። በምናምን ነገር የራሳችሁን ሀሳብ ብቻ በስነ ምግባር አንጸባርቁ አስተላልፉ። ያን ማንም አይቃወማችሁም። እሺ። እንዲሄዱ የሚያደርጋቸው እነሱ ሰዎችን የሚያወሩበት መንገድ በቃ የሚይዙበት መንገድ በቃ፣ ስነ ምግባራቸው በጣም ደስ ይላል። በትህትና ነው የሚሰብቁት። ገባችሁ? ስለዚህ እሱ መሳደብ ሳይሆን እንደሱ መሆን ነው ያለባችሁ ጃን መሳደብ ሳይሆን እንደሱ መሆን እንደሱ ስርዓት ሊኖራችሁ ይገባል እንደሱ እሱን ብትሰደቡ ምንም የሚመጣ ነገር የለም ጉዳይ ዲ በጣም ሰው ልጅ እራሱ ኦሜጋ እሱም አይሆንም። ግን አንዳንዴ ግድ ነው፣ በተለይ እንትን ስትሆን። የሆነ የሰው ልጅ የተጠራበት አላማ አለው። አላማ ሰዎችን ነፍስ

እና እኔ ሙስሊሞች በፊት በጣም ስለሚያናደርግኝ ሰድባቸው ነበር። ቅርብ ጊዜ ግን ተውኩኝ። ለመሰላቸው የተውኩት ሳያቸው በጣም መልካሞች ናቸው። የሰው ሃይማኖት አይነኩኝ። በቃ በስነ መግባር ሲያወሩኝ እኔ ራሱ ሼም እያያዘኝ መጣገባቸው እኔ ራሱ አቆምኩኝ። በቃ መናገር አሁን በጣም ነው የምጠነቀቀው ለምናገረው ነገር ማለት ነው። ለምን የነሱ አቀባበል፣ የነሱ አያያዝ። ስለዚህ እኔ የሚደብረኛል፣ አልሳደም። የሰው ሃይማኖት ገባቸው፣ እኔም ስነስርዓት ይኖረኛል። ቤታቸው እንኳን ገብቼ ልሳደብ ፈልጌ በስነ ምግባር ሲወርኝበት እህትና ሲያወሩኝ ሽሚሰ ይዘመ በዘምላለሁ መናገር ፈልጌ ሳልናገር ቀርቼ አውቃለሁ። አንዳንዴ ሰዎች እናንተን የሚይዙበት መንገድ ይወስነዋል። ስነ ምግባር ካላቸው በስነ ምግባር የሚል እናንተን ትቆጠባላችሁ፣ ቁጥብ ትሆናላችሁ፣ አትናገሩም። ዘላቸው የሰው ሃይማኑ ነገራችን ላይ ቃል እኔ እኮ እንደት እንደተንከባከቡ ጌታ ምስክሬ በጣም አሪፍ ናቸው ግን እውነት ማለት ይቀጣልሁአሁን ደግሞ እንዲህ አለች እንዲህ አለች እንትን አረት። አሁን ደግሞ የኛዎቹን እንትን ታውቂያለሽ። ግን አሪፍ ናቸው ማለት እኔ ካየሁት ነው። አሁን ለምሳሌ እኔ እንጽጽር ላይ እኔ ካየሁት እንግዲህ ሙስሊሞች ቤት መግባት ከጀመርኩ ጀምሬ ከየውት ከነሱ አንጻር በፊት የነበረኝ ምልከታ ሁላ ተቀይሯል። ገባሽ እኔም በፊት እንደዚያ አይነት ምልከታ የለኝም ነበረ። ለሙስሊሞች ጥላቻም አይደለም ምንም አይደለም፣ ግን ብዙ አይደለውም። ለነሱ በቃ ያስጠሉኛል። ገባሽ በጣም ነበረ የሚደብሩኝ። በቃ ሳያቸው ላይ ይቀፈኛል። ሲጀምር ያልወድ ሙስሊም እራሱ በቃ ቀፈፈፍ ነው የሚለኝ የሆነ አንዲት ነው አስተምህሮታቸውን። ተሰሚና የሚዘጋሽ ነገር የለ እንደዚያ አይነት ልጅ ነበርኩኝ። ገባሽ ብዙ ቦታ የለኝም። ግን የሆነ ከነሱ ጋር ስታወሪ ከነሱ ጋር ስትጠጊ ምናምን ስነ ምግባራቸው የማድረግሽ እና ኦኬ እንደዚ አይነት ሰው ናቸው እንዴት ያለሽ እኔ ስነ ምግባራቸው ማርኮኝ ደዚህ ነው እንዲ ምናምን ብዬ ራሴን እቆጥባለሁ። ገባሽ አልናገርም፣ የሰው ሃይማኖት ቢያንስ ስነ ስርዓት ይኖርሻል፣ አትሳደቢም። እንደዛ የሚያደርጉት ምንድነው የነሱ እንደዛ እንድታደርግ የሚያደርግሽ ምንድነው የነሱ ስነ ምግባር። አንዳንዴ ሰው መልካም ሲሆንልሽ ትሁት ሲሆንልሽ፣ አንድም ትሁት ትሆኛለሽ ሰኮ ጋጥ ወጥ ባለጌ ሲሆን አንቺም ተሳዳቢ እና ጋጥ ወጥ ባለጌ የምትሆኝ ስነ ምግባር ካለው አንቺም ስነ ምግባር ሊኖርሽ ነው የሚችለው። ስለዚህ እነሱ ስራ ሲኖራቸው ምናምን ሳይ ኦኬ እኔም ስነ ስርዓት ይኖረኛል፣ አልሳደብም፣ የሰው ሃይማኖት ቤታቸውም ገብቼ በስነ ስርዓት ምናምን ንሞቱ አልናገርም። አንዳንድ የሚሳደቡ ሊኖሩ ይችላሉ፣ ግን ከላይ ያሉት እንኳን ብዙ አይሳደሙ፣ ስታዞቹ ከላይ ያሉት አራ አይሳደቡ አንዳንድ የሚሳደቡ ይኖራሉ፣ ግን እኔ ካየሁት አንጻር ከላይ ያሉት አይሳደቡም። እንደዚህ ያን ያህል እንደዚህ በጣም ላፌ ቃላት ኔ ሲናገሩ ሰምቻለሁ። የሆነ ስለመናገር እኔ አላየሁም። እንጃ ብቻ እዚህ ንስዝር ላይ ከሚሰሩ እኔ አላየሁም ሲሳደቡ። አሉ ባለጌዎች የሚሳደቡ ይኖራሉ እኮ አይጠፉም። ግን እነዚህ ከመምህራን አሁን ኡስታዝ ከሚባሉት እዚህ ንስስ ላይ ካሉ ወንድሞች ብዙ አላይ ነው እና አቡ ሀይደር በጣም አሪፍ አሪፍ ሰዎች አሉ። በጣም እንደውም አንቺ ማታ ቆያ በህልሜ ማለት ነው። ቆይ ልንገርሽ፣ ቆይ ቃል ማታ በህልሜ ማለት ነው አቡ ሀይደርን አየሁ ብለ ታምኛለሽ? አንቺ እመ ቤቴን እኔ ራሱ ስንሰው እኮ በህልሜ ምስክሬ እናሌትሞ ማታ በህልሜ ማለት ነው አንቺ ጌታ ምስክሬ ኢየሱስ ምስክሬ። በህልሜ አስራ ሰት አስራ ሰት እሱ ጋር ጥወጡ እኔ ያላችሁ ስሙማ፣ ስሙማ፣ ይዘማ። ይሄ የምሬ ነው። በነገራችን ላይ ምን ተፈጠረ መሰላችሁ? የሆነ ጊዜ ማርያምን አሏሻውም። ይህን ሳወራ እኔ ውሸትም ሊመስላችሁ ይችላል። አላቅም፣ ግን እግዚአብሔር በሚያውቀው ማለት ነው። ይሄው ጨለማ ነው አይንጋ በህልሜ ማለት ነው። በፊት ነው አሁን አይደለም። ቆይ ትንሽ ወራት ተቆጥሯል። እና ለአንድ ጓደኛዬ ሁላ ገርሞኝ ነግሬያት ነበር። በህልሜ አቡ ሀይደር ነው አየሁት። እመቤቴን እኔ ደግሞ ሴና ለብጭ በህልሜ አቡ ሀይደር ነው አየሁት እና ምን አለኝ መሰላችሁ? ጥያቄ አለሽ ይለኛል፣ ጥያቄ አለሽ ይለኛል አዋለኝ እለዋለሁ። እኔ ልመልስልሽ ብሎም ፈገግ ብሎ ሲቀበለኝ ምናምን ነገር መቤት ይንስክር ይላል ማርያ ምን አላሸው ከዛ ስከተለው ከዛ ብንን አልኩኝ። ብንን ስል በህልሜ ነው። ከዛ በስመ አብ ልብስ ቅዱስ እንዲህ ሰው ደግሞ በህልሜ ሊሰራ መጣ ብዬ ገርሞኝ፣ የምር በህልሜ አይቼዋለሁ። ጌታ ምስክር ነው። ኦስታዝ አቡ ሀይደር የሚባለው ነው። ጠይቄያለሽ ብሎ አዋለኝ እለዋለሁ እና ነይ ላሳይሽ ብሎ በፈገግታ በቃ የሆነ ነጭ ነጭ ለብሶ ሲስቅ ነው የሚታየኝ። ፈገግ ብሎ ላሳይሽ ነ ልመልስልሽ ይለኛል። ከዛ ብን እናርግኝ ይስስም እኔ ያላቀ ሚወር ታያየት ደግሞ ስሚማ ላስት ናይት ነው። እና ይው ፈጣሪ ምስክሬ ለሆነ ሰው ራሱ ነግሬዋለሁ ምናምን ነገር እና እኔ ማለት እኔ አቡ ሀይደርን አይቼው አላቅም በህልም ማለት ነው የመጀመሪያ ጊዜ ነው። እና ምን አየሁ መሰልሽ ይሄ ኢየሱስ ክርስቶስ ምስክሬ ነው። እናቴ ትሞተ። አባ ሀይደር ማለት ነው ጋይስ፣ እንደዚህ በእጁ ማለት ነው፣ ይሄ ቅባት ነገር አለ አይደል? ይሄ ሴቶች ጸጉራቸው ላይ የሚቀቡት ቅባት ምናምን ነገር፣ ቅባት ነገር ነው፣ ግን ደግሞ ዘይት ነው የሚመስለው። እና ቅባት ነው፣ ግን ዘይት ነው የሚመስለው። ከዛ እንዲ ያንን ቅባት እንዲ በእጁ ይዞ ማለት ነው፣ እየዞረ በጣም ብዙ ሰው ላይ ይቀባል። ይሄ አሮ ነው መ- እንደሆነ አላውቅም። ከዛ ሁሉንም እንትን እያለ አለ እንትን እያለ እንትን እያለ ወደ እኔ መጣ። ከዛ እኔንም ብዙ ፀጉሬ እንቀባኝ ምናምን ነገር። ከዛ አለፈ ወደ ሌላ ሰው። ከዛ እንዲህ አልኩት አቡ ሀይደር አንድ ጊዜ ና እና ሸሀዳ አስያዘኝ አልኩት። ፈጣሪ ምስክሬ እናቴ ትሞት ጋይስ። ይኸው አባቴ ሙት እና ከዛ እንደ ኧረ እሺ በደስታ አለ እና ፈገግ አለ። ይኸው እናቴ ትሞት። አረ አላቅም የሆነ ቅባት ነገር ነው ግን ዘይት ነው የምመስለው እና ከዛ ጭንቅላት ይቀባኝ ምናምን ነገር በጣም ብሶ እየቀባ ነበረ። ምናምን ነገር ከዛ እኔ ጋር መጣ። እኔንም ጸጉሬ ላይ ትንሽ ቀባኝ፣ ና አለፈ። ከዛ እሱ ካለፈ በኋላ አቡ ሀይደር አንድ ጊዜ ና ምናምን አልኩት። ዘን ከዛ መጣ። ና እንዴ ከዛ ሻዳ ሲዘኝ ናምን አልኩት። ፈጣሪ ምስክሬ፣ ኦማይ ጋር ጋይስ፣ ጠዋት ስነሳ ደንግጬ የሆነ ልጅ አለ፣ ምንድን ነው ምናምን ብዬ ከዛ በቃ ለሱ ላኩለት ምናምን ነገር እናቴ ትሙት፣ ደንግጫ አለው እኔ ግን ማለት ነው ቃል ማርኤው ክርስቶስን። እኔ ከዚህ ሶሻል ሚዲያ ግን ጥፍት ማለት አለብኝ ጋይስ። እኔ አላቅም ምን ለሆነ ነው ብዬ ፈራ። በቃ ክርስቶስን፣ አላቅም የሆነ ቅባት ነገር ነው፣ ግን ዘይት ነው የሚመስለው። ይ እናቴ ትሙት ክርስቶስን ብዬ አልዋሽም። ክርስቶስን አሁ ነው ምንደሆነ አላቅም ከዛ ያንን እንትን ከቀባኝ በኋላ አንድ ጊዜ እና ሸሀዳ አስያዘኝ። ከዛ እሻል ና እንዴ ፈገግ አለ። ከዛ ነቃ ዋናቅም። ይኸው ጌታ ምስክሬ ክርስቶስን። አንቺ እኔ እኮ አንድ ጊዜ አይደለም ያየሁት፣ ሁለት ጊዜ ነው ያየሁት። እኛ ህልም ነው ወይ እኔ ጉዴ! እኔ ግን ምንድን ነው የነገር ብዬ የሆነ ያለ ነው። ከዛ ምንድን ነው የነገር ምናምን ብዬ ከዛ በቃ በውስጥ ብዙዎቹ ግን ለምን የማያምኑሽ ክርስቶስን፣ ቀልድ ነው ይመስላቸው። ቀልድ አይደለም ጋይስ። እኔ አነጋገሬ እንደዚህ ነው። ኦማይ ጋድ! እኔ አሁን እንደናንተ አልችልም። ላይ እንዳ እንዴት አድርጌ ልንገርሽ? አሁን አንቺ ታውሪ ቁብ ላይ እውነት ነው። በቃ ገባሽ። እኔ ግን እንዳንቺ ልል አሮ ነው። እኔ አላውቅም። ቅርታ እኔ እንዳበሻ እንደዚህ ማውራት አልችልም ግን ቁም ነገር እውነት ነው። ያመላችሁ የራሳችሁ ጉዳይ። ሀበሻ ሀበሻ እኮ ችግር ነው፣ ችግር ነው። አይ ከዚህ በፊት ምን መሰለሽ አንቺ ከዚህ በፊት ያወራሻቸው ነገሮች አሉ። እኔ እኮ ሲያ ቀን ላይ የእሱን ቪዲዮ እና አይደል፣ በቀን ስላየሽው ነው በህልም የመጣብሽ። ከዛ ማታ ደግሞ በህልሜ ሳየው ምንድነው የሰውዬ ብዬ እቃ እንትን አለ እባክሽ ዘግቶብን ነው እንጂ እውነት ሙስሊሞች ጋር ያለ እንዲ ህልም ነው እኮ ጋይስ ተረጋጉ ደግሞ ህልም ነው እሺ ከዛ ሌላ ደግሞ አይ ቲንክ እንትንንም አይቸዋለሁ አንድ ቀን አይ ቲንክ አኬንም አይቸዋለሁ በነገራችን ህልሜ ሁለት ጊዜ አይቸዋለሁ እና ምንድን ነው የሚለኝ ይመስላችሁ

ስማ እኔ ቀላል ስላየሁት መሰለኝ፣ የእሱን ቪዲዮ ቀላል እያየሁ ስለነበር የባህደርም ለዛ መሰለኝ ትላለ። ግመሽ ነው እንደዚህ እና ደግሞ ጨለማ ነው። ወደ ጨለማ እንዳትገቡ ትልሆናላችሁ እናንተ እጥፍ ብላችሁ ሄደልሽ ሸሀዳ ትይዛላችሁ ይዛላችሁ። ግርብ እኮ ነው ቁርሃን በወርቅ መጻፍ ነበረበት አለ ትናንት። አዎ የሰማሁት ነበረ። አረ ልጁ በጣም የሚገርም ነው። እንደኛን ጨለማ ነው እንዳትሄዱ ሙስሊሞች ያርዱሻል እዚህ የነበራችሁ ልጆች ታስታውሳላችሁ። ሙስሊሞች፣ እዚህ እኔ ቤት የነበራችሁ ልጆች ደም ላይ ላይ ገብቶ ልክ እኔ ቤት ይገቡ ነበረ በፊት መሳሪያ እና በሚገቡ ሰዓት ልክ እሱ መጣ በቃ አላለኝ። ሙስሊሞች ቤት እንዳትገቢ ይሻለኝ፣ ከገባሽ ያርዱሻል። ይሻለኝ ነበሩ እዛ ራሱ ሙስሊሞች ነበሩ በዛ ሰዓት እና ሲስቁ ነበረ እነሱ። ወ አሁ እናስታውሳለን፣ ያላችሁ ልጆች ታስታውሳላቸው እና ያን ያክል ነበረ እንትን የሚለው ዶክተር በላቸው ቃል ጨለማ አይበላሽም ብለህ አንተ ደግሞ ዞር ብለህ ነገጧት ሸሀዳ ይዘህ እንዳላይ የምሬን ነው። ነገጧት ማን ነው ግን? ድር በላቸው በጣም እኔ ራሱ ኮመንት ላይ በጣም ነው የሚናገረኝ። እስቲ አስገቢው ማን ነው? ዶክተር በላቸው